ሲሳም ቢያንስ ሊቀቁኝ አይልም። እሱ ምንድን ነው አውርታ ድል የቆመው ሲሳም ዝም የሚለው እንዴ? እሱ መክሰስ ከቻለ ይሄ ይክሰሳት፣ ልብ ካለው ማለት ነው። እውነት ልብ ካለው፣ እንደውም እሱ ጀምሮ ነው ማየት፣ ምን ችለው እኛ። ስለዚህ ይክሰሳት እስኪ፣ የትኛው አካል መጥቶ እንደሚጠይቃት እናያለን። መቶኬ ተብሎ እየተከበረ እንደዛ አይነት ነገር ውስጥ እንደዛ ፎቶ እየተነሱ እንደዛ ለምን አስፈለገ? ይህ ሁሉ ጅምብር ለምንድነው የሚፈጠረው? ንቃት ነው። ዝም ስለተባሉ ነው። ታነች እነዚህን ሰላዮች የላከችው ምናምን የሚባል ነገር ስለሰማው በዚህ አጋጣሚ እሷ ይህንን ነገር እንዳላደረገች እኔ ልነግርህ ፈልጋለሁ። አድርጋ እንኳን ቢሆን ፋሚሊ ሳያቅ ፋሚሊን ሳታማክር እንደዚህ አይነት ውሳኔ የምትወስድ ስላልሆነች ማለት አለ አብርሃም። ያም ይመጣል አብርሃም። ይሄ የሚሄድ አለ አብርሃም። ብቻ ነው በዙሪያው ያለው ሁላችሁም አላችሁ አለ። አንድ ሴት እናንተ ጋር ሲመጣ አላየንም። እኛ እሱ ጋር ብቻ ነው የሚመጣው። ለምንድን ነው የራሱ ጥፋት እኮ ነው። ፊት ባይሰጣቸው ኖሮ እሱ ጋር የመቅረብም ምንም አይችሉም። አብርሃም እኮ ፊት እየሰጣቸው ነው ሁላቸው ይጥላል ይጫ ይጥሉት አይደለም እኮ። ግን ባለ ትዳር ነው እንደ ባለ ትዳር የሆነ አይደለም። በቃ በሚያምር ነገር አትራክት እየተደረጉ ነው ሰዎች እየተሳቡ በቃ በፍቅር እየጣላቸው ነው። ነገር ያሳይ ምን ያሳይ? እሺ እንደ ህጻን ልጅ ሆነ በትናንሽ ነገሮች ተፎግሮ ወደ ሴት መሄድ አለበት ነው እሱ እነሱ ይምጡ፣ መመለስ አይችልም። አሁን ለምሳሌ እኔ ባለ ትዳር ነኝ፣ የመጣ ሁሉ ወንድ እየሳመኝ፣ የመጣ ሁሉ ወንድ እየተላፋኝ ከሆነ፣ ነገም ጣፋንታዬ እዛ ላይ ነው እየቀጠለ የሚሄደው ሲሳም ቢያንስ ልቀቁ እኛ አይልም? እሱ ምንድን ነው አውልታ አይደል የቆመው ሲሳም ዝም የሚለው እንዴ? ከሩታ ጋር በነበሩ ሰዓት በቃ ታስፈልግኝም ዳግመኛ ከህይወቴ ውጭ ልኝ ብሏታል። ግን ዞሮ የት ነው ፍጠራ? እሷ ጋ ነው ዞሮ እሷ ጋ ነው የሚሄደ። ውጭ ይላታል ከህይወቴ። ዞሮ እሷ ጋ ነው የሚሄዱ። ስለዚህ እሷ እንኳን ይቅርታ እንድታደርግለት እኮ የሱ ወኔ የለውም ከሷ እኮ ከርሜላ ትንሽ ለመራቅ እንኳን ቢሞክር ነገሮችን እሷ ታግዘው ነበር ግን የሰጠህ ወረቀት አይደል እንዴ ሰው የተከበራችሁ የኛ ቤተሰቦች እንዴት ናችሁልን አለን እኛ እግዚአብሔር የተመሰገነ ይሁን ሰሞኑን አንዳንድ ነገሮች ተመልክታችሁ ነበረ ትንሽ ሩታ ናት በሚል ብዙ ሰዎች ቤቴ ድረስ ቤቴን ገንጥለው በመግባት በተለያዩ የጦር መሳሪያዎች እኔን ለማጥፋት ሲጥሩ ብዙ ብዙ ነገር ሲያደርጉ ተመልክታቸዋል። ያ ደግሞ ያው ከምንም ነገር የመነጨ ሳይሆን እኔ ጋ የተቀመጠውን አብርሃም የሰጠኝ ፋይል ለሩታ ከሰጠዋት በኋላ ሩታ ደግሞ ይሄ ነገር እኔ ጋ ከዚህ በኋላ አልፈልገውም፣ ግን አንተ ጋ ይቀመጥ ብላይ ነበር እና ያንን ነገር ደግሞ ቤቴ ላይ ባለማስቀመጤ እግዚአብሔር ይመስገንላለሁ። ምክንያቱም ቤቴ ላይ ያስቀምጬ ቢሆን እንደዛ ቤቴን አገላብጠው ሲበረብሩና እንደዛ ሲረብሹ ይህን ፋይል አግኝቶት ቢሆን ኖሮ እኔም ማደራ በልቻለሁ ብዬ ነበረ። ምክንያቱም ማንም ሰው እንዳያየው ይሄን ነገር ማንም ሰው ይህን ነገር አይመለከተውም እኔና ሩታ ነው የሚመለከተን ብሎ አብርሃም ከሰጠኝ በኋላ ቀጥታ ለእሷ ለመስጠት ሞክሬ ነበር። ያን ከሰጠዋት በኋላ ምሷ የተወሰነ ራሷ ተረብሻ ነበረ ሁኔታው ምናምን በጣም ያስደነግጥ ነበር፣ በጊዜው ማለት ነው። በጣም ደንግጫለው። የእሷንም ሁኔታ ሳይ ከፍቶኛልም፣ ምክንያቱም ገና አንድ ወር ያልሞላው በስነ ስርዓት አንድ ወር እንኳን ያላለፈው ትንሽዬ ልጅ እያጠባች ያለች እናት በዚህ ልክ መጨነቋና በዚህ ልክ መደበሯን ስመለከት በጣም ከፍቶኝ ነበረ። ምንም ይሁን ምንም ነገሩ አልፏል። እግዚአብሔር ይመስገን፣ እኔም ደና ሆኛለሁ። ምንም የደረሰብኝ ጉዳት የለም ከማስጨነቅ ውጪ። የተለያዩ አይነት የጦር መሳሪያዎችን ይዘው ቢመጡም እኔ ላይ ጉዳት ሊያደርሱ አልቻሉም። ምክንያቱም ነገ ከነገ ወዲያ ከሕግ ከለላ ማንም የሚያመልጥ ስለሌለና ከሕግ ከለላ ማንም የሚያልፍ ስለሌለ ያው በመልካምነት ነገሮችን ለማድረግ በመሞከርበት ሰዓት ምናልባትም እኔ አብርሃምን ከዚህ ሀገር እንዲሸሽ አላደረኩትም፣ ከዚህ ሀገር እንዲወጣ አላደረኩትም። አብረውት ያሉት አቤልና ብሩክ ናቸው። ግልጽ ምናገረው ሄርሜላ አቤል ብሩክ ናቸው ከሱ አጠገብ ያሉትና ይህንን ሁኑ ይህ ሁሉ ነገር ሆኖ ሳለ ግን ምንድን ነው የሚባል አባባል አለ። አህያውን ፈርቶ ዳውላው ነው ዳውላውን ፈርቶ አህያውን ብቻ፣ እንደዛ የሚባል ነገር አለና ማንንም እነሱን መናገር ፈርተው እኔ ጋር ይህንን ፋይል ካላመጣ ይሄ ገንዘብ አይደለም ምን አይደለም የያዝኩት፣ ዛሬም ይዤው መጥቻለሁ። ይሄን ነገር ከእኔ የበለጠ ለቤተሰብ ከኔ በለጠ ለሩታ አክስት ከኔ የበለጠ ይሄ ነገር እነሱ ጋር ቢቀመጥ ይሻላል እና ነገም ከነገ ወዲያ ምን ሂጋ መጥተው እነዚህ ሰዎች ይሄን ፋይል አንጣ ይሄን ዶክመንት አንጣ ብለው የሚሉኝ ነገር፣ ምክንያቱም እዚህ ውስጥ አብርሃምን ብሎ እንደጻፈበት እኔ ሩታን አሁን ላይ እያወቀን ያለነውና ከኔ በተለየ ደግሞ ቤተሰቦች ይሄን ነገር አስቀምጠው በአደራ መልክ ብዙ ነገሮችን ለማስተካከልም ለማረመም፣ በሁለቱ ትዳር መሃል ያለውንም ክፍተት ለመሙላትም ይጠቅሟቸዋል ብዬ አስባለሁና እኔም ከዚህ በኋላ ምንም አይነት የስጋት ነገር እንዳይኖርብኝ ምንም አይነት ሰው መጥቶ እንዳይጠይቀኝም እንዳይረብሸኝም ይህ በካሜራ ፊት ይህን ፋይል ለሩታ አክስት ለገኒ ሰጣት አለው። እንዲሁም ከዛ በተጨማሪም ላውራ ፈልጋለሁ ብላ ያለችኝ የተለያዩ ነገሮች አሉ እና ስለዛ ስለዛ ምክንያቱም አብርሃም ያለበት ቦታ አውቃለች ይሁን ምን ይሁን ምንም ላቀው አልቻልኩም እና ያንን ያንን ነገር አውራ አለው ስላለችኝ እሷን ለማግኘት አሁን ጠብቂያታለው አለው። ከሷ ቀደመ ብዬ የመጣሁት ያው ደህንነቴንና የተለያዩ ነገሮችን ዛሬ ማድረግ የምፈልጋቸውን ነገሮች ለእናንተ ለመግለጽ ያለሁና ቤተሰቦቼ ብቻ እየጠበቅኳን ነው። ገኔ ብዙ ነገሮችን እናወራለን። ብቻዋን ነው የጠራኋት፣ ብቻዋን ነው ላናግራት የፈለግኩት። ግን ብቻ ከፋሚሊ ሜምበር ጋር ከመጣች እስኪ እንመለከታለን። ፋይል ከኔ የበለጠ ለነሱ ስለሚያገለግላቸውና ለነሱ ስለሚጠቅማቸው ይህን ነገር እሰጣቸዋለሁ ማለት ነው። ቤተሰቦቼ ብቻ ግን ያው መልካም ነገር ደግሞ በቅርቡ እንደሚኖር እንኳን እግዚአብሔር ረዳ ሰሞኑ ትንሽ እያየን ነበረ እና ደስ እንዴት ነው ታዲያ? እግዚአብሔር ይመስገን ትንሽ ቴንሽን ውስጥ ገብተህ ነበረ አሳይ። ተጨናነቄ ነበረ። ጉዳትም አልደረሰብኝም ግን ኖርማል። አይ አሪፍ ነው። በስልክም አውርተናል ግን ያው ደስ ብሎናል። በደንብ አመሰግናለሁ ደውላችሁ። ምንም ጉዳት እንዳልደረሰብኝ ለማረጋገጥ ከሌላው ሰው በተለየ ጓደኞቼ አንዳንድ ጓደኞቼ እንኳን አልደወሉልኝ፣ በርናንተ ስትደውሉልኝ እና በጣም አመሰግናለሁ በዚህ አጋጣሚ። መልካም ሰዎች ናችሁ። ግዴታ አይደል እንዴ? በጣም አመሰግናለሁ። ያ ዛሬ ደግሞ እናንተ ስደውሉልኝም ላወራችሁ የምፈልገው ነገር ስላለ ከዛ በተጨማሪ ደግሞ አንድ በቃ ትልቅ ነገር እኔ ጋር አለ እና ይሄ ነገር ደግሞ ከኔ ባሻገር ለእናንተ ለሀብትሽ፣ ለገሚ፣ ለእናንተ የቤተሰብ ሜምበሮች በቃ ይጠቅማቸዋል ባይጠቅማችሁም ደግሞ በቃ ቤተሰብ መያዝ አለበት ብዬ ያሰብኩት ፋይል ልሰጣችሁ ማለት ነው ቤተሰቦች አስፈላጊ ነው ለእኛ ለመስጠት። አብርሃም ከዚህ ሀገር እወጣለሁ ብሎ ሲል ለእኔ ለሩት አድርሳት ብሎ የሰጠኝ ፋይል ነበረ እና ያ ፋይል ደግሞ አሁን እኔ ጋ ነው ያለው። ባለፈውም ብዙ ሰዎች መተው ሲረብሹ እንደተመለከታችሁት፣ ቤቴን ሲረብሹ እንደተመለከታችሁት ያንን ፋይል ፍለጋ ነው እና ዛሬ ደግሞ ያንን ፋይል እነዚያ ጠላት በሏቸው ምንም በሏቸው ሲጠይቁኝ የነበረውን ነገር እናንተ ለመስጠት ነው የመጣሁት። እኛ ጋር ደግሞ ይሄን ማለት ስትሰጠን፣ ማለት ነው አሁን ቪዲዮ ይዘ ነው እየሰጠን ያለው። ይሄ አስፈላጊ ነገር፣ አንተ ጋር ያንኑ ውዥንብር የተፈጠረው እኛ ጋር ደግሞ ያንኑ ውዥንብር ያለመፈጠሩ ምናህል እርግጠኛ ሆነን የምንቀበል። ምክንያቱም 100% እርግጠኛ የሚሆነው ነገር ቢኖር ይሄ እነሱ የሚፈልጉት ከአብርሃም ዙሪያ ላይ ያሉ እንደዚህ የአብርሃምን ጓደኞች ናቸው ብሎ የሚያስቡትን ሰዎች ምንት መረበሽ ወይ ደግሞ ማሸበር ነው እንጂ የፋሚሊ ሜምበር ላይ እንደዚህ አይነት ጉዳት ያደርሳሉ ብዬ አላሳውቅም። ምክንያቱም እነሱ በተደጋጋሚ ሩታ ብላናለች ሩታ ብላናለች ነበር ሲሉ የነበሩትና ሩታ ናት ወይ፣ እኔ በጣም ጥያቄ የፈጠረብኝ ነገር ሩታ ናት ወይ ይህን ነገር ስታደርግ የነበረው ነገር የሚለው ነገር አሁን እያስጨነቀ ነበረ። ገብታቸዋል። በዚህ አጋጣሚ ሩታ እንደዚህ አይነት ነገሮችን ልታደርግ አትችልም። እኔም ቪዲዮ ትንሽ ለመመልከት ሞክር ያለው እና ሩታ ሩታ የሚል ነገር እያየው ነበረ እነሱ ያው የሰፈር ወጠጤ ናቸው ብዬ ነው ማስበው። እንደኔ ካንተ ወይ ብር ለመቀበል ወይ የሆኑ የሆኑ ነገሮችን ለመቀበል ፈልገው እንጂ ሩታ እንደዚህ ነገሮችን አታደርግም። ብታደርግ እንኳን አንተ ምንም ያጠፋህባት ነገር የለም። ዞሮ እነ አቤል እያሉ እነ ብሩክ እያሉ ከነሱ ዘላ አንተ ላይ እንደዛ ልታደርግበት ምችልበት ምንም አይነት ምክንያት ይኖራል ብዬ አላስብም። ብታደርግ እንኳን ኖረ ቢባል ቤተሰብ ሳያቅ፣ ፋሚሊ ሳያቅ ለብቻዋ የምትወስናቸው ውሳኔዎች ሊኖሩ አይችሉም። ስለዚህ በዛ አጋጣሚ ልነግር የምፈልገው ነገር ምንድን ነው? ያው ቪዲዮም ላይ ስላየው ነው እና ሩታ ነች እነዚህን ሰላዮች የላከችው ምን የሚባል ነገር ስለሰማው፣ በዚህ አጋጣሚ እሷ ይህንን ነገር እንዳላደረገች እኔ ልነግር ፈልጋለሁ። አድርጋ እንኳን ቢሆን ፋሚሊ ሳያውቅ ፋሚሊን ሳታማክር እንደዚህ አይነት ውሳኔ የምትወስን ልጅ ስላልሆነች ማለት ነው። ስለዚህ ይሄ ነገር የሀሰት መረጃ ነው ኖርማል እነሱ ካንተ ወይ ገንዘብ ሊሆን ይችላል የሆነ እቃ ፈልገውበት ወይ በሆነ አጋጣሚ ደግሞ ድንገት ተጋጭታቸው ያሉ ሰዎች ካሉ እንደዛ ነው እንጂ ሊሆን የሚችለው ሩታ ፍጹም እንደዛ አይነት ነገሮችን እታደርግ አትችልም እና አይምሮህን ነጻ አድርግ ሲጀመር እንደዚህ አይነት ሰው እንዳልሆነች ደግሞ ታውቃታለች ሩታ ከቅርብ በሩቅም ሆነ ታውቃታለህ አይደል ቢያንስ ተቀራርባቸዋል ብዙ ጊዜ ረጅም ጊዜ እንትን ያላችሁበት ሁኔታ አለ። ስለዚህ እንደዚህ አይነት ልጅ አይደለችም፣ እንደዚህ አይነት ስነ ምግባር የጎደላትም ልጅ አይደለችም። ገብቶሃል? ሙሉ እርግጠኛ ሆኜ ነው የምነግርህ፣ በእሷ ማለት ነው። እኛም ጠይቀናታል። ሲጀመር እንዴት ልትጠይቁን ትችላላችሁ? እንደዚህ አይነት ነገር እንዴት ታደርጋለች ብለሽ ታስቢያለሽ ነው ያለችኝ። እንደ እኔ ጠይቂያት፣ ሩታ እጅሽ አለበት እንዲህ ይህ ነገር እንደዚህ እንደዚህ ኖ ኮሜንት ቡታ ምናምን የሚል ነገር ስላየው ማለት ነው እና እጅሽ አለበት ወይ ስላትን፣ እጄ የለበትም ያለች። እንዴት አሰብሽ ነው ያለች። እና እንደዚህ አታደርግም በጣም ስነ መግባር ያላት ልጅ ናት። ስነ ስርዓት ያላት ልጅ፣ ስለዚህ እንደዚህ አታደርግም። አይምሮቅ ነፃ አድርገው። እኛ ምክንያታችን እንደውም ከአንተ ጋር ሳይሆን ቡራ ላይ እና ቤላ ላይ ነው እኛ እንትን ያለው ፎከስ ያደረግነው። ምክንያቱም ማድረግ ራሱ ብንፈልግ እነሱ ላይ ነው የምናደርገው። ግልጽ አድማ ወራክ እንጂ አንተ ላይ እኛ ምንም አይነት ነገር እንትን አለለም። ገብተዋል ግን በቀደመተ ያለው ነገር ደብዳቤው ይዘህላት ስትመጣ የነበራት አቋም ነው የወረደው። ትንሽ አንተ ላይ ያየሁብህ ነገር መሆን አልነበረበትም። በቃ ሌላ ሰው እንዲሰጣት ነበር ማድረግ የነበረብህ ገብተዋል አይደል? ያንን ደብዳቤ ይዘህ መምጣት አልነበረብህም። እንደገና ደግሞ ምንድን ነው ትርፍ ንግግር ነው የተናገርካት። ልጁን ማየት ይችላል መክሰስ ይችላል ነው ያልካት። ገብተዋል እሱ መክሰስ ከቻለ ይሄድ ይክሰሳት። ልብ ካለው ማለት ነው። እውነት ልብ ካለው እንደውም እሱ ጀምሮ ነው ማየት ምን ስለዚህ ይክሰሳት። እስኪ የትኛው አካል መጥቶ እንደሚጠይቃት እናያለን። እኛ ህጻን ልጅ እኮ ነው የያዘችው እንጂ ይህን ያህል እሱን ጎረምሳ ልጅ አደለም አቀፋ ያለችው። ገብተዋል። የምትከሰስበት ምክንያት ምንም ነገር የለም። ያጠፋችው ጥፋት የለም። እየሆኑት እያሉ ደግሞ ያለው ነገር ራስ እያየ ነው እንተ መቶኬ ተብሎ እየተከበረ እንደዛ አይነት ነገር ውስጥ እንደዛ ፎቶ እየተነሱ እንደዛ ለምን አስፈለገ? ይህ ሁሉ ሽምብር ለምንድን ነው የሚፈጠረው? ንቀት ነው። ዝም ስለተባሉ ነው። እኛ ባለፈውም ተናግሬ እስከ ጥግ ድረስ መሄድ አለብኝን እሄዳለሁ ብያለሁ። እስካሁን ሳልሄድ ቀርቻ አይደለም፣ በውስጥ እያደረግን ያለነው ነገር አለ። አዲስ አበባም ደክሜ ብዙ ነገር አድርጌ ያለው። ስለዚህ አሁንም የምናደርገው ነገር አሁንም በስራ ስናደረጋለን። መስተካከል ከቻለ ይስተካከላል። ማይስተካከል ከሆነ ደግሞ የማይስተካከልበትን መንገድ እኛ እናስተካከላለን። ይሄ ነው የእኛ አቋም። ለመናገር የፈለጉት ወይ ደግሞ ለመውራት የፈለጉት አብርሃም ኦረዲ ፕሮሰሱን ጀምሮ ወደ ውጭ የሚወጣበት ስለዚህ ምንድነው ይሄ እንደዚህ የሚያደርግ ነገር እና ምንድነው? በምንጠይቀውም ሰዓት እኔ ልጅን ካላየው የአብራኬን ክፋይ የራሴ ምስሌን ማልመለከት መለከት ከሆነ እዚህ ሀገር መቀመጤ ምንም በቃ ሚኒንግ የለውም ምንም ትርጉም የለውም። ወጥቼ እንደማንኛውም ሰው ያለ ጭንቀት ያለምን መኖር ይችላል። ስለዚህ እንደዚህ አይነት ነገሮች ከማድረግ ደግሞ ሩታን የምትመልሷት ከሆነ ማውራት የምትችሉ ከሆነ ሄዳችሁ ማውራት ትችላላችሁ፣ ሲል እኔም ያው ግን ነበረች እድጊ ደግሞ ሳናንክራት ምንድን ያለች በቃ ችግር የለውም በጠረጴዛ ዙሪያ ያለውን ነገር በደንብ እናወራለን ያለውን ነገር እስኪ በቴብል ዙሪያ ቁጭ አድርጌ እሷንም ከዚህ በፊት ብዙ ነገር ትሰማኛለች የማወራውን ነገርም እንደዚህ አድርጊ ምላተው ነገር ሁሉ ነገር ትሰማለች እና። ቁጭ አድርጌ አውራታለሁ እስኪ ምናምን ነገር ስትለኝ ነበረ። በጊዜ ቁጭ እና እዛ ከደረስኩኝ በኋላ አድርጊ ብዙ ነገሮች እናንተ እንደዚህ ሆናችሁ አብርሃም እንደዚህ ሆኑ ምንም አይነት እንዳልተጎዳ አይነት ሁለቱም ጥፋት አጥፍተዋል፣ ሁለቱም ተጎድተዋል፣ አልተጎዱም አይባልም። ግን ብዙ ነገር ስትለም የሚል ያው በቃ ያለውን ሪያሊቲ ዝም ብዬ ያው ነው ነው ነው ብዬ ከመጣ ያለውን ነገር ተናግሬ ይወጣለው በሚል ነበረ ሩታን የተናገርኳት እና እሷ ስሜታዊ ሆነች። በነጋቷም ሄደን በምናናገረ ሰዓት ከካሌብ ጋር በቃ እኔ ላናገራቸው አልፈልግም ላናገራችሁም አልችልም በቃ ከግቤ ውጡልኝ ማለት አይነት ስሜት ሲሰማ በቃ ችግር የለውም ብለን ወጣን። ይሄ ነው የተፈጠረው ነገር ማለት ነው። ነገር የምንፈልገው ነገር በዛ ቀኑ ላይ ምንድን ነው ያው ቢያንስ አንተ ያለችበትን ሁኔታ አይታሃል። አራስ ናት። አራስ በሆነችበት ሰዓት ከአጠገቧ ብዙ ሰው በሚያስፈልጋት ሰዓት ብዙ ፕሮቴክት መደረግ ባለባት ሰዓት እንደዚ አይነት ልብ የሚሰብር ነገር ለእሷ ማሳየት አልነበረበም። ቢያንስ ለእነሱ ከምታሳይ ፋሚሊ ያለ እህቶቹ አሉ፣ በዙሪያ በጣም ብዙ ሰው አለ እና ቢያንስ ለእነሱ አሳይታ ነገሩን እነሱ እንዲረዱት ማድረግ ትችል ነበር። አሁን አንተ ቀጥታ ዳይሬክት ለሷ መስጠት እሷን መጉዳት ነው የሆነ ከአብርሃም ጋር በመለያየቷ እንደገና ልጅ ያለሱ እያሳደገች ምን እያለች በጣም ብዙ እየተጨነቀችበት ባለበት ሁኔታ ሌላ ጭንቀት ነው የፈጠርከላትና ደብዳቤውን ለሷ ከምትሰጣት በዙሪያ ላሉ ቤተሰቦች ብትሰጥ አሪፍ ነው ባይነኝ፣ እንደኔ ማለት ነው። እና ቅር ያለኝ ነገር በጣም ምንድነው፣ አንድም ደግሞ አብሪሽ ከሀገር ሊወጣ ነውና ደብዳቤ ሰጣ በነገርህ ላይ እኮ እሷ ምንም ጥፋት የለባትም እ። እሷ እኮ ምንም ጥፋት የለባትም። ምንድነው ያለችው እሷ አንድ በቃ ከሄርሜላ ጋር ያለህን ነገር ተው፣ ከተውክ እኔ እመለሳለሁ ያለችው እሱ ከተዋ እሷ ማትመለስበት ምንም አይነት ምክንያት የለም። እናንተ ደጋግማችሁ ምንድነው ይቅርታ ለምንድነው የማትቀበዩ ስትሏት ነበር እሱ ያለውን ባህሪ ማያስተካክል ከሆነ የእሷ ይቅርታ መቀበል ምንድን ነው ተርጉሙ? ስለዚህ አንድ ነገር ደግሞ እኔ የምነግር ነገር ይህ ልጅ በሰዓት አይምሮ አፍዝዘውታል፣ በሰዓት እንደዚህ ሰርተውበታል፣ አይምሮ በራሱ ቁጥጥር ውስጥ አይደለም፣ ሌላ ሰው ነው ምናምን ነገር እየተባለ ባለበት ሰዓት እሷ ሩታ ደግሞ ከዚህ በፊት አብሮ ብዙ ነገር ያሳለፉ ባለቤቷ ነው፣ ረጅም ጊዜ አብሮ ኖረዋል። ይህንን ነገር እንዴት መረዳት ያቅጣታል? እንዴት በሩታ ላይ ሊጨክን ይችላል የሚለው ነገር መገንዘብ ከብዷል ያለ ሩታ ኖዩ ያ ብቻ አይደለም። አንዳንዴ እኮ ነገሮች ሲበዛ አንተም ይመራሃል ይሰለቻል። አሁን እሱ በሰዓት ብቻ ሰበብ ተደርጎ ያንን ነገር እኛ ለምሳሌ በሰዓት ሰበብ ተደረገ እንጂ ከሷ ጋር ነገሮችን ለማሳለፍ አለመፈለጉ በምን እርግጠኛ ነው? ምንም እኮ ማረጋገጫ የለም። በሰዓቱ የሚደረግበት እ ከሷም ጋር ሲባል ስቁ እኮ ነው የሄደው። እሺ ምናምን ነገር ትንሽ እንትን አለ። በቃ እሺ ፍላጎቱ ስላለው እኮ ነው የሄደው። ፍላጎቱ ባይኖር ኖሮ እኮ ከሷ ጋር አብሮ የመቀጠል አላማ አልነበረው። ገብቶሃል አይደል? ሰው ከብት ነው እንዲህ እንዲየተጎተተ መሄደው? እሱ እኮ እንደ ከብት ነው እየተጎተተ ያለው። ለምንድን ነው ያም ይመጣል አብርሃም፣ ያም ይመጣል አብርሃም፣ ይሄ ይሄዳል አብርሃም። አብርሃም ብቻ ነው እንዲህ በዙሪያው ያለው ሌላ ሰው የለም። እስኪ አሁን ፍረድ እንኳን ብትባል፣ አሁን አንተ አለህ ሁላችሁም አላችሁ አለ፣ አንድ ሴት እናንተ ጋር ሲመጣ አላየንም እኛ። እሱ ጋር ብቻ ነው የሚመጣው። ለምንድን ነው? የራሱ ጥፋት እኮ ነው። ፊት ባይሰጣቸው ኖሮ እሱ ጋር የመቅረብም ምንም አይችሉም። አብርሃም እኮ አሁን አልፊት እየሰጣቸው ነው። ወላቸው ይጥላል። አይደለም አይደለም፣ ይጥሉት አይደለም። እኮ ግን ባለ ትዳር ነው። እንደ ባለ ትዳር የሆነ አይደለም። በቃ በሚያየው ነገር በዚህ ልክ ነው። አትራክት እየተደረጉ ነው። በሚያየው ነገር ሰዎች እየተሳቡ በቃ በፍቅር እየጣላቸው ነው። ይሄ ልጅ እሺ፣ ጥላቻው ጥላቻው ነገር ያሳይ ምን ያሳይ እሺ። እነሱ ስለተሳቡ አሁን ወደ እነሱ መሄድ አለበት እያልክ ነው እንጂ በሌላ ነገር በዛ ብለው እኮ አይደለም የሚመጣው። ለምሳሌ ይሄ ነገር ነገ እኮ አንተም ላይ ልትከሰት ይችላል። አብርሃም ላይ ስለተፈጠረ ብቻ አይደለም። አሁን ይሄ ልጅ ባለ ትዳር ነው። አሁን የሚያያቸውን ነገሮች በቃ አትራክት የሚያደርግ እንደ ህፃን ልጅ ሆነ በትናንሽ ነገሮች ተፎግሮ ወደ ሴት መሄድ አለበት ነው? በእነሱ እነሱ ይምጡ እሱ መመለስ አይችልም። ቢያንስ እሱ እንኳን ባይመለስ እናንተ ተለጥጦች አረም ነው። አሁን ለምሳሌ እኔ ባለ ትዳር ነኝ። የመጣ ሁሉ ወንድ እየሳመኝ የመጣ ሁሉ ወንድ እየተላፋኝ ከሆነ ነገም ጣፋንታዬ እዛ ላይ ነው እየቀጠለ የሚሄደው ገብተዋል እሱ አሁን እያደረገ ያለው ባለትዳር ነው መከበር አለበት አንድ ሴት ላይ መከበር ካለበት ሁሉም ሴት ላይ ፊት ትነሳዋለች በቃ አሁን እኔ ፊት እንሳ ጥላቻ እየኖረው አይደለም ግን ሲሳም ቢያንስ ልቀቁኝ አይልም እሱ ምንድን ነው አውልታ አይደል የቆመው ሲሳም ዝም የሚለው እንዴ ለምን በዚህ ልክ እንዴት እንደዚህ ያደርጋል በጣም ነው እኛ እየተናደንበት ያለንው እንዴ አንድ ሰው ሲመጣ ዞር ብል ማለት አይቻለም። ያንንም ፕሮግራም እኮ የሚያቀናጅ ሰው አለ። ገን እኔ እንደዚህ ጊዜ ይቀናጅ በቃ ያቀናጅ። ምን መሰለሽ አንደኛ ነገር ባለፈው የፍቅር ጥያቄ የምንጠይቅበት ሰዓት ላይ ፕሮግራሙ የሀምሳ ሺህ ነው እንጂ የፍቅር ጥያቄ በዚህ አጋጣሚ እንድትጠይቂ ተፈልጓል ተብሎ እኮ አልነበረም የተደረገው። አብርሃም መጣ፣ እዛው አከበረ፣ ደስ አለው። ምክንያቱም ከሱ ጋር እየሰራች የነበረች ልጅ ናት። እሱ ነው ወደ ሚዲያ ሚያመጣት። 50 ሺህ ስትገባ፣ 50 ሺህ ሰው ሲያውቃት በጣም ደስ አለው። አከበረላት። ከዛም በኋላ ምን ተፈጠረ? የፍቅር ጥያቄ ጠየቀችው። በዛ ሰዓት ልጁ እራሱን ስትወደቀ ገብቷቸዋል ይሄ ልጅ ራሱን ስቶ የወደቀው ስላላወቀ ነው። ቢያውቅ ኖሮ እንዴት ራሱን ስቶ ይወድቃል? በዛ ሰዓት ደግሞ ሩታ ሂጂና ደውይለት፣ ወይ የሆነ ነገር ሀፕን ካደረገ እንዴት ነው ተረፍክ ወይ ባለቤቴ ምናምን ብለሽ ቢያንስ የሆነ ነገር አውሪ ብዬ ስላት፣ ላወረው አልችልም ፈቅዶና ወዶ ላደረገው ነገር ማንንም ሰው እኮ መውደቅ እኮ ትልቅ ነገር ብላ ነው ያለችኝ። እኔ ባልነግራት ባልነግራት እሷ ሲጀምር ልክ ናት። ሄርሜላ ከህይወቴ ውጪ ልኝ ብሏታል አይደል? እዛኔ ከሩታ ጋር በነበረው ሰዓት በቃ አታስፈልጊኝም ዳግመኛ ከህይወቴ ውጪ ልኝ ብሏታል። ግን ዞሮ የት ነው ፍጠራው? እሷ ጋር ነው ዞሮ፣ እሷ ጋር ነው የሚሄደው። ነው ውጪ ይላታል ከህይወቴ፣ ዞሮ እሷ ጋር ነው የሚሄደው። ስለዚህ እሷ እንኳን ይቅርታ እንድታደርግለት እኮ እሱ ወን ነው የለውም ከሷ ኮ ከሄርሜላ ትንሽ ለመራቅ እንኳን ቢሞክር ነገሮችን እሷ ታግዘው ነበረ። ግን እሱ እያደረገ ያለው ነገር ምንድነው? በዚህ በኩል እሷን የሆነ ነገር ይላትና ዞሮ ሄርሜላ ጋር ነው እየሄደ ያለው ይሄ። ስለዚህ በምን ወይ ቅርታ ታድርግለት ነው ሩታናት ክፍተት እኔ እንደውም ይመስለኛል ነገር እኔ እንደውም ይመስለኛል እዚህ ጋር እያስመሰላት መኖር ነው የሚፈልገው ከሄርሜላ ትክክለኛውን ነገር መቀጠል፣ ከሩታ ጋር ደግሞ እያስመሰለ መኖር። እንደዚህ አይነት ነው እኛ እየመሰለን ያለነው አሁን እየተረዳ ነው የሚያለው እንደዛ ነው አንድ ሳምንት አሪፍ ይሆናል። አንድ ሳምንት ደግሞ አገር ሽቶበት እሷ ጋር ይገኛል። ሰው ውጣ ከተባለ ውጣ ነው በቃ። ገብተዋል። ድጋሚ ወደ ህይወት ለምን ታስገባለ? ራስ ክፍተት በፈጠርከው ነገር የሆነ ነገር ተሰራበት፣ የሆነ ነገር ተባለ፣ ራስ ቦታ ሰተው ለአንድ ሰው የሆነ ነገር ቢያረግ እሱ ነውና ጥፋተኛ ማለት አትችልም። በቃ መንስኤው ራሱ ነው። ማስተካከል ያለበት ራሱ ነው። እንደ ባለ ተዳር አይደለም እየሆነ ያለው እንደው እንደላጤ ገና እንደ አዲስ ወጣጤ ነው እየሆነ ያለው ስለዚህ ይሄ ከእሱም አይጠበቅም ከናንተም አይጠበቅም። በዙሪያውም ያሉት ወጠጤ ናቸው፣ ራሱም ወጠጤ ነው። ክፍተቱን መዝጋት ትችላለች። አሁን ህግ ያለበት ሀገር ነው። አብሮ መለጠጣት መብላት ሌላ እንደገና ደግሞ እንደዚህ የፍቅር ጥያቄ የቀረበ ምናምን ሌላ አሁን አብሮ መጠጣት መብላትም ካለበት ሁሉም ነገር በልኩ ነው አይደለም በልኩ ስለዚህ ይህንን ነገር ካመነችበት ክሰሺ እንደዚህ እንደዚህ የሚሉሽን ሰው ክሰሺ በቃ ህግ ያለበት ጋር ሰው ነው ሁሉም ከታሰረ ኮ ማንንም መጥቶ አንቺ የሚረብሽሽ ነገር የለም ማንንም አይረብሽሽም ማንንም አይነካሽም ባለቤትሽ ይግልሽ ነው 80 ያለሽ 80 ያልተቀደደ በ80 ላይ ደግሞ ሌላ 80 መደረብ ሌላ የፍቅር ጥያቄ ማቅረብ ያስከስሳል ይሄን ነገር አድርጊ ስላት ትላንትና የበላውት የጠጣውት ነገር ብሎ ነገር አለ ዩአሁን እኛአሁዚ ደረጃ ለምንድነው የምትደርሰው? እሱ ለምን አያስተካክልም ነው? አሁንም እኳ አንተ እየፈረድክ ያለው እሷ ላይ ብቻ ነው። ለምንድነው እሷ ላይ የምትፈርደው? እሱ ይህን ነገር ማስተካከል አይችልም ነው? ትዳራችሁ እሱ ብቻ ነው የእሷ ብቻ እኮ አይደለም። እሱ ማስተካከል ይችላል። ለምንድነው እሷ ላይ ብቻ አሁንም ነገሮችን የምታከብደው? እሱ እኮ ነገሮችን ራሱ ማስተካከል ይችላል። ካልፈለገ ሄርሜላ ከህይወቴ ውጪ ማለት እኮ ነው ቀላል። እና አቤል እንኳን እኔ እነሱ ላይ አልፈርድም። ለምን እኛም መረጃ ሰምተናል፣ ሰሞኑ ገንዘብ እየተከፈላቸው ነው ለአቤልና ለብሩኬ፣ እና ከአብርሃም ጋር ለሚፈጠረው እያንዳንዷ ነገር እያመቻቸው ያሉ ሴት አፕ እነሱ ናቸው የሚባለው ሬ ሰምተናል። ስለዚህ ያንን ነገር እንኳን እየሰማን እኛ ቢያንስ ቪዲዮ እንኳን ለመስራት እየሞከርን እሱ ማይረዳው ለምንድን ነው ነው? አሁን ከሀገር እንኳን ሊወጣ ሲባል ከእሷ ጋር ነው ሊወጣ የተባለው። አረ ብቻ መውጣት አይችልም። እሺ እሷም እንቤት ናት። ይህንን እያየን አሁን እሱ ምን ብለን እንረዳው? እኛ እኮ እሷም እልህ አለባት እሱም እልህ አለባት። እሷ ልጅህን ልጅህን ማየት አትችልም ብላ ስትለው እሱ ደግሞ አጠገቡ ላይ ሊያስደስተው ከልጅ ውጪ ሊያስደስተኝ ሊያዝናናኝ የምትችለው ነገር የምትችለው ሄርሜላ ናት ብሎ እያሰበን ያለ። ማየት አትችልም ያለችው እኮ እዩ ቤት እየመጡ ሲበጠብጧት ነው። ሄርሜላ አይታታል። እናቷ ቤት ድረስ ገብታ እናት አባቷ ቤት ድረስ ገብታ እስከ መደብደብ ደርሳለች። በማ የመጣ በአብርሃም የመጣ ኬት ታውቃታለች። እሷ በአብርሃም የመጣ እኮ ነው ኤርሜላ እኛን የሚያወቅ ናት። እሱ ልጁ እኮ መጀመሪያ ገብቶ እየጠየቀ ነው አይደል? ምን ብለዋለች መጀመሪያ ሰሞኑ ምንም ገብቶ እየጠየቀ ከሷ ጋር እየተጫወተ ከልጁ ጋር እየተጫወተ ዘና ብሎ ነው እየወጣ የነበረው። ግን በማል ምን ማስከተል ጀመረ፣ ኤርሜላን አስከትሎ መምጣት ጀመረ። በጣም ብዙ ሰዎች መምጣት ጀመሩ። ያ ነገር ደበራት። በቃ ያ ነገር እየደበራት ሲመጣ አትምጣ አትይም ማለት ጀመረ። ለምን የእናት አባታው ቤት ነው፣ ክብር ይገባታል። አሁን ሲጀመር ሁላችሁ አደብ ብትይዙ አሪፍ ነው። በቃ ግቢ ማንም ሰው ባይረግጠው በቃ። እስክት ይድረስ ታገሷ፣ ትረፍት ታድርግ። ትንሽ ድረስ ማንም ሰው ግቢ እየመጣ ይበጣበጣ። ሲጀመር እኛ ተዘጋጅተን ነው አሁን እየጠበቅናቸው ያለው። በተለይ የአቤልና ቡራ ደግሞ በራፍ እስኪ ድረሱ፣ እናያቸዋለን። ከዛ በኋላ እኛ የሚመለከተውን ክፍል አዘጋጅተንላቸዋል አሳልፈን የምንሰጣቸው አንድ ሰው ግቢ እንዳይመጣ። ብዙ ነገር ማስታወቅ ያለሽ ወረቀቱን ምን ይመጣቻለሁ

ሰው ምስጢር ምን ያሳየኛል? አሁን ምን አልገነጠልም። እኔ ሰው ምስጢር ምን ያሳየኛል? ስንት ወረቀት መሆኑን እንጂ እኔ ሰው ምስጢር እየከፋፈጥ እኮ አላየክም እ ተስተዋይ ምናልባት አንተ ጋር ደግሞ እንትን የተባለው ነገር ድጋሜ እኔ ጋር እንዲመጣ አልፈልግም። እሱ ምንም የሚመጣ ነገር የለም። ማንም የፈለገው ነገር ማምጣት ይችላል። እኛ እሱ ላይ የሆነ ነገር ስለተፈጠረብን እኛም ላይ ይፈጠራል ብለን እኛ ያን ያህል ምንፈራበት እንትን ምንም የለም። ኖርማል። ይሄ አብርሃም የላከላት እንትን ነው። ቤተሰብ ጋር ነው የተቀመጠው። ኖርማል ነው። እሱ ጋር እኮ የመጡት ኖርማል፣ እሱን ፈልገው ገንዘብ ፈልገው ነው እንጂ የምር ይሄንን ወረቀት ፈልገው አይደለም የመጡት። ምክንያቱም ወረቀቱ ላይ ገንዘብ አይደለም ያለው። ምንም ያን ያህል እንትን ከገንዘብ የሚበልጥ ነገር ነው ያለው። አንተ ስላላየው ነው እኮ ይዛ ለት አይቻለሁ፣ ገብቷል። ያለው ነገር እኔ ስላየሁት ከገንዘብ የሚበልጥ ነገር ነው። ለዛ ነው እንደዚህ እየሆነ ያለው። እኔም ከስሜቷ ተረድቻለሁ፣ ከባድ ነገር እንደሆነ ተረድቻለሁ። ይሄ ነው ያለው ነገር። አብርሃምም አዲስ ነገር በቅርብ ይኖራል ብዬ አስባለሁ። በኔ በኩልም ሄጄ ያለበትም ድረስ ማውራት ካለብኝ ነገሮችን እያመቻቸውን ሂጂ ለማውራት፣ ያው ልቡ ተመልሶ ከተመለሰ እግዚአብሔር ይመስገን፣ አብረን ብዙ ነገሮች እናስተካክላለን ብዬ አስባለሁ። አመሰግናለሁ ከእነሱ አንተ